ብስምላህ አራህማን አራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቆርትብ ቻናል ቤተሰብ አባላትና ታዳሚያን በዛሬው ከታሪክ ዓምድ ፕሮግራም በሠራው ሀይር ስራ ጀነት መግባት የፈለገ አንድ ግለሰብ ታሪክ በሚል ርዕስ አንድ አስተማሪ ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተርከዋል። ከቀደምት ሕዝቦች መካከል ለ500 ዓመታት በአምልኮ ላይ የጸና አንድ ሰው ነበር። እርሱም ራቅ ባለ ደሴት ላይ ይኖር ነበር። አላህም ለመትረፍ የሚያስፈልገውን ሁሉ አሟልቶለት ነበር። ንጹሕ የውሃ ምንጭና የቴምር ዛፍ ተዘጋጅቶለት ነበር። ይህ ሰው ሕይወቱን በሙሉ አላህን በማምለክ አሳልፎ ሰጠ። በቀን ይጾም ነበር፣ በሌሊቱም ይሰግድ ነበር። የሞቱ ጊዜ ሲቃረብ ወደ አላህ እንዲህ ሲል ጠይቀ፣ ጌታ ሆይ፣ ስግደት ወይም ሱጁድ ላይ ሆኜ እንድሞት ፍቀድልኝ። አላህም ልመናውን ተቀበለ። እናም መላእክት ነፍሱን የወሰዱት ሱጁድ ላይ እንዳለ ነበር። ይህ ፍርዶ ቀን በቅያማ ወይም የፍርዶ ቀን አላህ ይህን ሰው ለምርመራ ይጠራውና እንዲህ ይለዋል፣ በኔ ምህረት ጀነቴን ግባ ይለዋል። ሆኖም ሰውየው በአምስት መቶ አመታት ኢባዳው በመተማመን እንዲህ ሲል ይመልሳል። ጌታዬ ሆይ በመልካም ስራዎች ላይ ተመርኩጄ ጀነት መግባት እፈልጋለሁ። የስራ ሚዛን ላይ ሲቀርብ በምላሹ አላህ መላእክትን የሰውየውን መልካም ስራዎች አላህ አላህ በሰጠው አንድ ኒዕማ ማለትም በአይኑ ብርሃን ስጦታ ብቻ እንዲመዝኑ ያዛቸዋል። መላእክቱም የ500 ዓመታት ኢባዳውን በአንድ ሚዛን የአይን ብርሃን ኒኢማውን ደግሞ በሌላኛው ሚዛን ላይ ሲያስቀምጡት የአይን ብርሃን ኒኢማን በአንድ ሚዛን ላይ ሲያስቀምጡት ሁሉም መልካም ስራዎቹ እጅግ በጣም ይልቃል። ይህንን ሲረዳ ሰውየው በአላህ ምህረት ላይ ጥገኛ መሆኑን አውቆ ይማጸናል። እንዲህም አለ ጌታዬ ሆይ በምህረት ጀነትህን አስገባኝ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታሪኩን ሲቀጥሉ እንዲህ አሉ፣ ማንም ሰው በሠራው ብቻ ጀነትን አይገባም። ባልደረቦቹም አንተ የአላህ መልእክተኛ ሆይ፣ እርሶም ጭምር ብለው ጠየቁ። እርሳቸውም መለሱ፣ እኔም ጭምር፣ አላህ ምህረቱን ካልለገሴኝ በቀር ጀነት አልገባም። በሰሒህ ቡኻሪ ሙስሊም ተዘግቧል። የታሪኩ ዋና ዋና ትምህርቶች ለአላህ በረከቶች አመስጋኝነት የአንድ ዘመን አምልኮአችን እንኳ አላህን አስቀድሞ ለሰጠን በረከቶች እንደ ህይወት ጤናና የማምለክ ችሎታ መክፈል አይቻልም። ሁለተኛ፣ በአላህ ምህረት ላይ መመካት ማንም ሰው ጀነት ለመግባት በስራው ብቻ መመካት አይችልም። ድህነታችንን የምናገኘው በአላህ ምህረት ነው። ሶስተኛ፣ በአምልኮ ውስጥ ትህትና። መልካም ስራዎችን ለመፈጸም እየጣረን ሳለ ትሁት መሆንና በአላህ ላይ ያለንን ጥገኝነት መገንዘብ ይኖርብናል። የአላህ ፍትህ። አላህ ፍትሃዊ ነው፣ እናም ሁሉም በረከቶችና ስራዎች በፍትሃዊነት እንዲመዘኑ ያረጋግጣል። ሆኖም ግን ምህረቱ ፍትሑን ይበልጣል። ይህ ታሪክ የሚያጎላው የአላህ ምህረት ማንኛውም ሰው ጀነትን ለማግኘት ተስፋ የሚያደርግበት የመጨረሻው ምክንያት መሆኑን ነው። መልካም ስራዎች አስፈላጊ ሲሆኑ ወደ አላህ ለመቅረብና ምህረቱን ለማግኘት የሚረዱ መሳሪያዎች ናቸው። ለዛሬ ያሰናዳው ታሪክ ይህን ይመስላል። የዛሬን በዚያ በቃው። በሌላ ተመሳሳይ ታሪክ እስክንገናኝ የአላህ ሰላም እና አዝነት እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ